በጣም ያሳዝናል። ይሄ ገንዘብ የማይሰራ የለም እንግዲህ። ፍቅር በገንዘብ ዘለቀን ገዝታ በክህደት አስመስክራ አደይን ከቤት አስወጥታታለች፣ ከስራው ፈናቅራታለች ማለት ነው። ምክንያቱም ገንዘብ የማይሰራ የለም። ዘለቀ፣ ይህንን ግን መስራት በጣም ያስነውራል። በአደይ ላይ መጨከኑ፣ በገንዘብ መቀየሩ ማለት ነው። አደይና፣ አንዳንድ ጊዜ ወዳጆቻችንም ለካ ገንዘብ ይበልጥባቸዋል ማለት ነው። ብቻ ከባድ ነው ነገሩ አደይም ተናግራለች። ዘለቀ ገንዘብ እንደሚያስቀድም እየተናገረች ነው። ነገር ግን ይሄ አደይ ዝጋ ምንድን ነው? እሷን ራሷን መጥፎ ያስደረገችው እና ክብሯን እንትን ያለችው አንድ አትናገረም እንዴ? ለምንድን ነው አትናገረው ማለት ነው? ጸጥ በእንገት ሰው ዝም ብሎ እያወቀ ይጎዳ ያለ። በጣም የአደይ ትዕግስት ያስጠላል። ይሄ መማሪያም ቢሆንም ትዕግስት እንዴ? አንድ ሰው ካልተናገረ ታዲያ ራሱ የሚያስጠብቀው ራሱ ነው። የሱ አኩ የእሷ እኮ ትግስት በጣም ባሰ አላኩልሃል። እንግዲህ ዴቭንና አዴይ ለመለያየት ለመለያት ሊዲያና ፍቅር ተመካክሮ ነበር። ሊዲያን ግን ከኤላ ጋር እንድትሆን፣ ወይም ደግሞ ኤላና ለምለም እንዲለያዩ እሷ ፍቅር ደግሞ ከዴቭ ጋር እንድትሆን፣ አዴይና ዴቭ እንዲለያዩ ነበር የተመካከሩት። ፍቅር ግን የራሷን አሳክታ በገንዘብ ግስታ ዘለቀ እንዲመሳከልላት ኤልና ለና ለምለም ደግሞ ስለ ኤልናና ለምለም ደግሞ የማያገባኝ ብላ ክደት አለይ ሌዲያ ና ፍቅርም እራሱ ከህደት ገብተዋል ማለት ነው። በጣም ያሳዝና። እንግዲህ በጣም ችግር ነው የደረሰባት አዴ በራሷ ጊዜ ዝም በማለቷ ማለትና እንደዚህ ዝም የምንለው ነገር ወደ ህዋጋ ያስከፍለናል። አሰላሙ አለይኩም ወረህመቱላሂ ወበረካቱህ ውድና የተከበራችሁ ውድ ቤተሰቦቼ፣ እንዴት ናችሁ? ከኔ ግን ሰላም አልሐምዱሊላሂ ረቢላ አለሚን በያላችሁበት ሰላማችን ያብዛላችሁ። እንግዲህ ከዚህ ድራማ የምንማረው በእርግጥ ትዕግስትም አሪፍ ነው፣ ትዕግስትን እንማራለን። እንደገና ደግሞ ለሰዎች መጥፎ ሲሆኑብን በመልካም እነሱን በመያዝ ወደ ኸይር እንዲመለሱ ማድረግም ትዕግስትም ይረዳና ነገር ግን እዚህ ጋ አደይ የምታስተምረን እዚህ ድራማ ላይ ትግስት ለማድረግ እና ሁሉን ነገር በትግስት ለማለፍ ነው። በእርግጥ አዎ፣ ግን ደግሞ ትግስት ሁሉም ልክ አለው ልክ አለው። ምክንያቱም ትግስት የራሱ ልክ አለው። እኛ እንዳይጎዳ እንጂ ትግስት የምናደረገው እኛ ራሳችን ራሳችን እያጣ ነው። ራሳችን ራሳችን ታጣ ነው። ደግሞ ምን ትግስት ታዲያ ምንድ እና እንግዲህ ፍቅር ዘለቀን በገንዘብ ውስጣው ድብን አርጎ እንዲመሰክርላት በአደይ ላይ እንዲደመደም መጥፎ ነገሩ እንግዲህ አደይ የኤላን ሀብል እንዲሰረቀች ተደርጎ እንዲደመድምላት አደርጋ ማንም ገንዘብ የማይሰራ የለም። አደይም ተናግራለ ዘለቀ ገንዘብ እንደሚያስቀድም እያለች ነበር። ነገር ግን አደይ ደግሞ ምንም አልተናገረችም። እዚህ ጋ ስለ እሷ ቆማ እየተከራከረች ያለችው ለምለምናት ማለት ነው። ለምለም እየተከራከረች ነው ግን አዴ ደግሞ ምንም የተናገረች አይደለም። እንዴት አትናገርም? በጣም ሰልችቶኛል ነው የራስ ባን በጣም ያነደደችኝ አይደል? በጣም ያነደደችኝ ራሴን በራሴ ትዕግስት ጥላለሁ፣ እንዴ ወይ ማጣለሁ። ባርኮት እንኳን በጣም አይቀየርባት ነበር ባዴ ላይ እና ጨከነባት ካላት ነገር ተናገር እያለ እንትን እያለ ነውና ዴቭ ራሱ በጣም ነው ያዘነባት። አንድ ቃል እንኳን እንደዚህ የሚያስመንገም ወደዛ እንኳን የሚያጠጋጋ ነገር አትናገርም። ቲፕ እናርጋ ዝም ነው ያለችው። ለክህደቶችም ደግሞ ለፍቅር እና ለዘለቀ ተመቻቸው ማለት ነው። ዘለቀ ደግሞ ለአዴ የሚቆም ሰው ነው። በቀደም ከዛ ከመጥፎ ነገር ያዘናት ዘለቀ ነው። ድምድናም ስላላቸው ቅርብነት ስላላቸው ያምኑታል ማለት። አዴ ላይ ተደመደመ። አዴ እንግዲህ ከቤት እንድትወጣ ተደረገች ማለት ነው። ለዴቭም ለማስረዳት ሞክራለች አዴ። ግን ለዴቭም ብታስረዳው የሆነ ፍንጭ ነገር አልነገረችውም። ፍንጭ ነገር ይዞ ነው የሆነ ነገር ሲሰሙ ሰው የሚከራከረው። እሷ ግን ዝም ብላ ተረዱ ነው የምትለው በደፈናው ማለት ነው። እና ትንቀሳቀስም የሆነ ነገር እንግዲህ ኤላ እና ለምለም እንዲለያዩ ነበር ሀሳባቸው፣ ልዲያ እና ፍቅር ሀሳባቸው ደብ እና ደግሞ አዴ እንዳይተው ሊዲያም ከኢላ ጋር ፍቅርም ደግሞ ከደብ ጋር እንደሆነ ነው በምክላቸው እና እዚህ ጋር ሊዲያን ከርታታለች፣ ፍቅር ማለት ነው። በገንዘብ ዘለቀን ገዝታ የራሷን አሳካች። ሊዲያ ደግሞ ፍቅርን እያነቀች ነበር፣ እንዴት ለምለም እንድታስወጪ ነበር፣ ከኢላ ጋር ተስማማ ነው፣ እንዴት ከደሽ ተጠቀምሽብኝ እያለሽ ነበር። ማን ራስ በራሳቸው ፍቅርና ሊዲያ ራሱ ተጣልተዋል። ብቻ በጣም ነው ያዘነው። ዴቭም እንግዲህ ብሯን ደግሞ ደሞዟን እራሱ አልተቀበለችም። ለምን አልተቀበለሽም ስትላለ ምንም አይዴ፣ እንግዲህ ባልኮት ያግዘኝ ነበር ተወሰነ። ያ ማገዝ የራሱ ነው ማለት ማንኛውም ሰው gift ይሰጣል። gift የምትሰጠውን ደሞ ዚብ ቁጥርም ቁጥር። ስለዚህ ቋሚ ደሞዝና gift የሚሰጥ ደሞ ግድ ነውና እሱ gift ስለሚሰጣ ስለብቻ ደሞዝ አልቀበል አይችልም ማለት ነው። እና ደግሞ ዞ እንድትቀበል እንግዲህ ለምን ትረዳታለች። በመቀጠል እንግዲህ ውጭ ላይ ወጥታ አደይ መሄጃ ስለላት እንግዲህ የአደይ ደግሞ ጓደኛ እናዘለቀ ዘለቀ በጣም የተጣሉ ነበር እንግዲህ ምንድን ነው ብሎ የደለለው እዙ ፍቅር ለጓደኛ እንዳትነግራት እንዳትነግረው ብለዋለች። ምክንያቱም ያንኛው አደይን ሊዲያ እንድትወርቅ አይፈልግም። ምንድን ነው ለአንተ ብዬ ነው። አንተ እና እሱ አብራችሁ ትኖራላችሁ፣ ፍቅር በመሰጠ ገንዘብ አግዛችኋለሁ ነው ያለው ማለት ነው። እና ቁጭ ብለው እንግዲህ ዘለቅና የአደይ ወዳጅ ሲገናኙ ሲያዋሩ፣ ባርኮት እንግዲህ ስልክ ደውሎ እናቲቱ ለምንድን ነው ያስወጣቸዋት፣ ሄድና ፈልግና ጨምር ቤት ስትለው እንግዲህ ወደ ኤላ ቤት ሲሄድ አይተውታልና ኤላ ቤት ይሄዱ እንግዲህ አደይ እንግዲህ መንገድ ላይ ቁጭ ብላ አዛም ለማግኝታት ወደ ኤላ ቤት ውስጥ ወስደውታል። ኤላም ደግሞ ለምን እችላ አመጣሽብኝ መጥፎ ሰው ሰውት እያለ ሲጮህ ብታስረዳው የፍቅር ሴራ ነው ብትለው አልሰማ። ያው እንግዲህ እዛ ቆይታ ወደ ቤላላ ስራ ለመፈለግ እንውጣ ብለውት እሱን ግን ደግሞ ከፈቀድ ጋር ደግሞ ዛ እንደመቀበል ወድነ ፍቅር ቤት እንድታድ ነግረዋት ነግረው ለኤላ ከዛ ሲወጣ እንግዲህ አደይ ፍለጋ ደግሞ ባርኮት ሄሎማን ነው ለጋስ ሆኖ ወደ እናንተ የመጣ ሰው ቀጥታ ሮጦ ነው ወደ እሱ ቤት ተመለሰ። እንግዲህ ምክንያቱም እናቲቱ ተመለስ እንዳትወጣ ብላለች ማለት ነው። በጣም ነው አደይን የምትወዳት የነ ባርኮት እናት ማለት ነው። እና ሊዲያ እና ዴቭ ደግሞ ወደን በሷ ንዴት ዴቭ ወደ መጠጥ ሄዷል። ያው አንዳንድ ጊዜ የወደነው ሰው እና ይሳካ ነው ነገስ ስናጣ ወጥፍስ ስሜት ሆና፣ ግን ደግሞ ደዛ ማዲ የለባቸው ነበር። ባልኮ ቴም ዴቭ ትሆናለህ ብዬ ያላሰብኩ ነበር፣ እያዘነበት ነበር። ልዲያም እንግዲህ ኤላ ኤላ እያለች ነው ማለት ነው። ፍቅር እንግዲህ ፍቅርም እንግዲህ ዴቭን አሁንም የወደኛ የት እያለች ባባሽ ነበር። ነገር ግን አዴ የነወ አምጭሊ ካመጣሽ አዘዞር እያላት ነው ማለት ነው። ፍቅር በልመና አይሆንም። አንድ ነገር ወቁ። በቃ ፍቅር በልመና አይሆንም። ፍቅር የአላህ ስጦታ ነው እንጂ ፍቅር በልመና ጊዜያዊ ነው። ቢሆንም የሚጎዳን እንጂ አይጠቅመንም ማለት ነው። ብዙ ጊዜ የፍቅር በልመና ይስተዋላል እና ይሄ አንድ ትምህርት ነው። አይጠቅመንም ፍቅር ያለ ስጦታ ብቻ ነው። እንግዲህ ለምለምና አዴ ወደ እና ፍቅር ቤት መተዋል ድንስ ሲመጡ ግን አዴና ማን ነው ዴቭና ፍቅር አንድ ላይ ሆኖ ነው ያየቻቸው ማለት ነው። እንግዲህ ባርኮትም ሲመጣ ያለውን ነገር ምን እንደሚቀጥል እናያለን። እንግዲህ ለምለም ሁሉን ነገር ለባርኮት ስትነግረው፣ ባርኮት ግን ይመለሳል ብዬ አስባለሁ። ባርኮት አቀኛ ልጅ ነው እና ሀቁን ተወጣለች ለምለም ብዬ አስባለሁ። አዴይንም አደራ እኔ ላንቺ ተከራከርኩ፣ ተናገሪ፣ ሁሉን ነገር ብላ አስጠንቅቃታለች። እና አዴይ በጣም ትዕግስቱ በርቷል እንዴ በጣም ራሳችን ካልተከላከል ታዲያ ራሳችን ማን ይከላከልልናል? ውድ ቤት ሰዎች ሳብ ሰብስክ